ሰላም ጤና ይስጥልን አድማጮቻችን፣ የዕለቱን አዳዲስ ዜና ይዘን ቀርበናል። ከዜናዎቹ ጋር ጃለኔ መቃሳ። በመቂና አካባቢዋ ያሉ አርሶ አደሮች በበቆሎ ምርት ላይ እንዳይሰማሩ በመንግስት ኃይላት መከልከላቸው ተሰማ። በኦሮሚያ ክልል መቂ ከተማ አካባቢ ያሉ ቀበሌ ማህበር አርሶ አደሮች ከድሮ ጀምሮ ስንሰራ በነበረው የበቆሎ ምርት እንዳንሰማራ በመንግስት ተከልክለናል ሲሉ ለሲቢቢ ሚዲያ ቅሬታቸውን አሰምቷል። እንደሚታወቀው እኛ ከጥንት ጀምረን በአርሶ አደርነት ሙያ የተለያዩ ምርቶችን አምርተን ለገበያ የምናቀርብና ኑሯችንም በዚህ ላይ የተመሰረተ መሆኑ ይታወቃል። ሆኖም ግን መንግስት አምና በግዳጅ የስንዴ ምርት ላይ እንድንሰማራ አድርጎ እህሉ ተበላሽቶብን ለከባድ ኪሳራ ዳርጎናል። አሁንም ተመሳሳይ አዝማሚያዎች እና ችግሮች እየታዩ መሆናቸውን ስሙ እንዳይጠቀስ የፈለገው ምንጫችን ተናግረዋል። በተጨማሪም የአካባቢው ገበሬዎች በብዙ አይነት ምርቶች ማለትም አተክልትና ፍራፍሬ በቆሎን ጨምሮ የተለያዩ ምርቶችን እንደሚያመርቱ ገልጾ፣ አሁን ላይ ግን መንግስት እንዳንሰራ በመከልከል ለረሃብ እና ለከባድ ችግር እያጋለጠን ነው ሲሉ አብራርተዋል። ይሄ በእንዲህ እንዳለ በአካባቢው ያሉ ድርጊቱን የሚፈጽሙ የመንግስት አካላት በበኩላቸው ይህ ከላይ የመጣ ትዕዛዝ ነው ሲሉ ሀሳባቸውን ለሚዲያችን ገልጸዋል። ከስራ ማቆም አድማ ጋር ተያይዘው በርካታ የጤና ባለሙያዎች እየታሰሩ መሆናቸው ተገለጸ። አገር አቀፍ የስራ ማቆም አድማን ተከትሎ በርካታ የጤና ባለሙያዎች እና የሕክምና ተማሪዎች በመንግስት ታጣቂዎች ታፍኖ እየተወሰዱ እና እየታሰሩ መሆናቸው ምንጮች ተናግረዋል። ስሙ እንዲገለጽ ያልፈለገ በቅዱስ ጳውሎስ ሆስፒታል ሚኒሊየም ሜዲካል ኮሌጅ የጤና ባለሙያ እንደገለጸው ሁለት ተለማማጅ እና አንድ የአምስተኛ ዓመት ተማሪ በቁጥጥር ስር ውለዋል ሲል ተናግረዋል። የጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያ የሆነው ዶክተር ነብዩ የሚባል ግለሰብ በፀጥታ ኃይሎች ከመኖሪያ ቤቱ ተይዘዋል፣ ታስረዋል። በአሁኑ ሰዓት ስላለበት ሁኔታ አናቅም ብሏል። በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ እና ማዋለጃ እንዲሁም ጽኑ ህሙማን ክፍል ውጪ ሌሎች የህክምና ክፍሎች አገልግሎት ማቋረጣቸውንም ተናግረዋል። የነጭ ጋውን አብዮት በሚል መሪ ቃል ሰላማዊ ሰልፍ ሊካሄድ መሆኑ ተገለጸ። ኦሮሚያን ጨምሮ በአገር አቀፍ ደረጃ በመንግስት የጤና ባለሙያዎች እና አስተማሪዎች መጪው ቅዳሜ በፊንፊኔ የነጭ ጋውን አብዮት በሚል መሪ ቃል ሰላማዊ ሰልፍ ለማድረግ በዝግጅት ላይ መሆናቸው ምንጮቻችን ለሲቢቢ ሚዲያ ተናግረዋል። በተደጋጋሚ የደሞዝ እና የጥቅማ ጥቅም ጥያቄ በማንሳት ለመንግስት ሲያቀርቡ የነበረው እነዚህ ነጭ ጋውን ለባሾች ተገቢ ምላሽ እስከሚያገኙ ድረስ በተለያዩ አቅጣጫ የመብት ጥያቄዎችን እንደሚቀጥሉ ብሎም ሰላማዊ ሰልፍ እንደሚወጡ ተናግረዋል። በተጨማሪም እኛ እየሰራን ማህበረሰቡን በማገልገል እና በማስተማር ጊዜያችንን አሳልፈናል። መንግስት ግን ጥያቄያችንን በአግባቡ ከመመለስ ይልቅ ጉዳዩን ወደ ፖለቲካ በማዞር ባገኘው አጋጣሚ እያጠቃን ነው እስርና ድብደባ እየፈጸመብን ነው፣ እንዲሁም በካድሬዎቹ እየተሰደብን ነው ሲሉ ያነጋገርናቸው አካላት ሀሳባቸውን አጋርተውናል። ከመንግስት ካድሬ ውጭ አጠቃላይ የመንግስት ሰራተኞች አብዮቱን ለመቀላቀል በሀሳብ ደረጃ እንቅስቃሴ ላይ መሆናቸውንም አያይዘው ገልጸውናል። የብልጽግና መንግስትም በፊንፊኔና አካባቢዋ ያሉ አጠቃላይ መምህራንን ማስፈራሪያና ማባባያ ዘል ሀሳቦችን እያካሄደ መሆኑን ሲቢቢ ሚዲያ ለማረጋገጥ ችሏል። አድማጮቻችን ለዛር ያዘጋጀናቸው ዜናዎች እነዚህ ነበሩ። በሌሎች አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።